እያሉ ጊዜያቸውን የሚያቃጠሉ ሰዎች አሉ በራሳቸው ላይ የሚጫወቱ ሰዎች ሰላም አሌይኩም ወራህመቱላ በረካቱ ሰላቱን አላህ አገራልን ሰገልን ካሰላመትን በኋላ ግርግር ምንድን ነው ለመውጣት መቻኮል መሯሯጥ ምናልባት ከባድ የሆነ አርጀንት የሆነ ሀጃዎች ካሉን ምን ማድረግ አለብን ከሰላት በኋላ ትንሽ መቀመጥ ከሰላመትን በኋላ ትንሽ መቀመጥ መላይካ እስትግፋር ያደርግልናል፣ ዱዓ ያደርግልናል። ይህም ቦታ እስካለቀቅ ነው ድረስ ይህንን የአላህ መልክተኛ የነገሩን። ከዚህ ተጨማሪ ደግሞ አዝካሮች አሉ ዚክሮች አሉ፣ ከሰላት በኋላ የሚባሉ ዚክሮች አሉ። ከነሱ ውስጥ በዋናነት ዛሬ አንድ የምጠቅስላችሁ ምንድነው? ከሰላት በኋላ 33 ጊዜ ነብያችን አለይሂ ሰላም፣ አባ ሁረይራ ባስተላለፉት ሐዲስ ላይ ምን ይላሉ? መን ሰባሐ አላህ ፊ ድቡሪ ኩሊ ሰላቲን ሰላሳን ወሰላሲን

ቦታው ላይ መቀመጥ እና እሱን ዘክረን ጨርሰን መውጣት አንድ ነገር ነው፣ ትልቅ ነገር ነው። ፈይዛ ቀደቴ ሰላት ፈዝክሩላህ ብሏል አላህ። ሰላቱን ካጠናቀቃችሁ በኋላ አላህን ዘክሩ ስለተባለ፣ ግን መሄዳችን መውጣታችን ግድ ከሆነ እየወጣንም ቢሆን በወሬ በተለያየ ነገር ቢዚ ከመሆናችን በፊት በፍጹም ሊያመልጠን የማይገባ የሆነ ነገር ነው። ቀላል ነገር አይደለም። ወንጀላችን የባህር አረፋ ያህል ቢቆለል እንኳን የዛን ያህል እንኳን የተቆለለ ወንጀል ቢኖርብን በዚህ ወንጀላችንን ማስማር እንችላለን። ታዲያ አንዳንድ ሰዎች ይላሉ ግን አይሉ? ምን ማለት ነው እያሉ ጊዜያቸውን የሚያቃጥሉ ሰዎች አሉ። በራሳቸው ላይ የሚጫወቱ ሰዎች አሉ። ሱብሃነላህ፣ አልሐምዱሊላህ፣ አላሁ አክበር፣ ሱብሃነላህ፣ አልሐምዱሊላህ፣ አላሁ አክበር ሰላሳ ሶስት እስከሚሞላ ድረስ ይህንም ማለት ወይንም አክበር፣ አክበር፣ አላሁ አክበር ሰላሳ ሶስት ጊዜ እያለን ማለት ነው እንግዲህ